ጤና ስትሮኒ ፋስት ሬዲ ነው። ሰላምታችን በያላችሁበት የተረስያል። በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር እንድታደርጉ እየጋበዘን የዕለቱን አበይት ዜናዎች አስቀድመን እንጀምራለን። የኢትዮጵያ ወደ ቀይ ባህር ባለቤትነት የመመለስ ፍላጎትን ተንተርሶ በምስራቅ አፍሪካ እየተፈጠረ ያለው የኃይል ክፍፍል እጅግ ትኩረት ሳቢ ሆኗል። የኢትዮጵያ የባህር በር መሻትን ተከትሎ ከኤርትራ እስከ ሶማሊያ ኢትዮጵያ ላይ ያኮረፊ ሲሆን ዓመታዊ ገቢዋን ላለማጣትን ጅቡቲ የማትፈነቅለው ድንጋይ እንደሌለ ነው የተነገረው። ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ያስከትልባት እንደሚችል እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብፅና ኤርትራ ጋር የጀመረችው መርዛን ማካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ጉዳይ ግን የአህያ ባል ከጅብ አያስጥልም ነው በሚል አንድ ተንታኝ ተችቷል። የጅቡቲን አካሄድ የተመለከተው አንድ ሰፊ ትንታኔም ይፋ ሆኗል። አብራችሁን ስትቆዩ የምታደምጡት ይሆናል። ጀኖሳይድ ዋች የተባለ ዓለም አቀፍ ተቋም በህዳር 2025 በወጣው አዲስ ሪፖርት የኤርትራ መንግስት በዜጎቹ ላይ ከባድ ጭቆና እየፈጸመ መሆኑና በኢትዮጵያ ትግራይ ክልል በተፈጸመው የዘር ማጥፋት ወንጀል ውስጥም ተሳትፏል ሲል ወንጅሏል። ሪፖርቱ ኤርትራን በጣም ጨካኝ ከሆኑ ሀገራት ተርታ የመደበ ሲሆን ይህም የኤርትራውያን ላይ የሚፈጸመውን ከባድ ሰቆቃ ፍንትዋ አድርጎ የሚያሳይ ነው አስብሏል። ኤርትራ 600ሺ ሰዎችን በገደለው በትግራይ ዘር ማጥፋት ውስጥም ከፍተኛ ሁኔታ ተሳትፋለች ብሏል። በአብሮነታቸው የነዚህን ዝርዝር መረጃዎች የምትሰሙ ይሆናል። ጀኖሳይድ ዋች የተባለ ዓለም አቀፍ ተቋም በህዳር 2025 ባወጣው አዲስ ሪፖርት የኤርትራ መንግስት በዜጎቹ ላይ ከባድ ጭቆና እየፈጸመ መሆኑንና በኤርትራ ትግራይ ክልል በተፈጸሙ የዘር ማጥፋት ወንጀል ውስጥም ተሳትፏል ሲል ወነጀለ። ሪፖርቱ ሀገሪቱ በአሁኑ ወቅት በዘር ማጥፋት ደረጃ 3 መድሎ አምስት ማደራጀት እና ስድስት ፖላራይዜሽን ላይ እንደምትገኝ አስታውቋል። ሪፖርቱ ኤርትራን በጣም ጨካኝ ከሆኑ ሀገራት አንዷ ስትል ሁማን ራይትስን ዋቢያ በማድረግ ፈርጇል። ፕሬዚዳንት ኢሳይያስ አፈወርቂ ላለፉት 30 ዓመታት ሀገሪቱን እየመሩ ሲሆን የ1997ቱን ህገ መንግስት ለመተርጎምም ሆነ ምርጫ ለማካሄድ ፈቃደኛ ለመሆናቸውን ተጠቅሷል። በፕሬዚዳንቱ አገዛዝ የፖለቲካ ተቃዋሚዎች ጋዜጠኞችና ተቃዋሚ ተብለው የተገመቱ ዜጎች ያለ ፍርድ ለአስርት ዓመታት ይታሰራሉ። በተለይም በፕሬዚዳንቱ ላይ ተቃውሞ ያሰሙ 11 ፖለቲከኞችና 16 ጋዜጠኞች ከታሰሩ በኋላ የት እንደደረሱ አይታወቅም። ያልተገደበ የውትድርና አገልግሎትና የግዳጅ ሥራ የሀገሪቱ ውስጥ እንደ ትልቅ ችግር ተጠቅሷል። ሪፖርቱ በኤርትራ የሚገኙ አናሳ ቡድኖች ሁኔታ አሳሳቢ ነው ብለዋል። እውቅና የተሰጣቸው አራት ሃይማኖቶች ሱኒ እስላም፣ ኤርትራ ኦርቶዶክስ፣ ሮማን ካቶሊክና ኢቫንጀሊካን ሉተራን ብቻ ሲሆኑ የሌሎች እምነት ተከታዮች ይታሰራሉ፣ የሃይማኖት ነጻነታቸው ተገፏል ተብሏል። የአፋር ተወላጆች በአስርት ዓመታት መድሎ እና ጥቃት በሀገሪቱ ከፍተኛ የተገደሉ ቡድኖች አንዱ መሆናቸው ተገልጿል። የመንግሥት ፖሊሶች ከመሬታቸው አፈናቅሏቸዋል፣ ባህላዊ ስራቸው የሆነውን አሳ ማጥመድን ከልክሏል። በዚሁም ምክንያት 57 ሺህ የአፋር ዜጎች ወደ ኢትዮጵያ መሰዳቸው በሪፖርቱ ተጠቅሷል። ሪፖርቱ ኤርትራ ስድስት መቶ ሺህ ሰዎችን በገደለው የትግራይ ዘር ማጥፋት ውስጥም በከፍተኛ ሁኔታ ተሳትፋለች ብለዋል። እንደ ኢሮፓን አቆጣጠር በ2022 በኢትዮጵያ መንግስትና በህዋት መካከል በተደረገው የሰላም ስምምነት አልፈረመችም የተባለ ሲሆን የኤርትራ ጦር እስከዛሬ ድረስ በትግራይ ውስጥ በስርዓታዊ አስገድዶ መድፈር፣ በጾታዊ ጥቃት፣ በሲቪል መጨፍጨፍ እና በዘፈቀደ ስርዓት የሚገለጹ በሰብአዊነት ላይ የሚፈጸሙ ወንጀሎችን እየፈጸመ ነው ሲልም ሪፖርቱ ወንጅሏል። ተቋሙ በመጨረሻ የሚከተሉትን ምክረ ሀሳቦች አስቀምጧል። አንደኛ፣ ኤርትራ ጦሯን ከትግራይ አስቸኳይ እንድታወጣ እና የ2022ቱን የሰላም ስምምነት እንድትፈርም፣ ሁለተኛ፣ አሜሪካ ወይም ሌላ የተመድ አባል ሀገር በትግራይ በተፈጸሙት የዘር ማጥፋል ወንጀሎች በዓለም አቀፍ ፍርድ ቤት እንዲጠየቁ ክስ እንዲመሰርቱ፣ ሶስተኛ ኤርትራ የ1997ን ህገ መንግስት እንድታጸድቅ እንዲሁም የሃይማኖት የመናገርና የመሰብሰብ ነፃነቶችን እንድታረጋግጥ። አራተኛ የኤርትራ መንግስት ሁሉንም የፖለቲካ እስረኞች እንዲፈታና ፍትሐዊ ምርጫ እንዲያካሄድ። ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችል እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብፅና ኤርትራ ጋር የጀመረችውን መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ጉዳይ ግን የአህያ ባል ከጅብ አያስጥልም ነው በሚል አንድ ሰንታኔ ተችቷል። የጅቡቲን አካሄድ በተመለከተ አንድ ሰፊ ትንታኔ ይፋ ሆኗል። የጅቡቲ ግብፅን ወደ ምድሯ ማስጠጋትና የታጅራን ወደብ ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው ሲል ጽሑፉ የጅቡቲን አካሄድ ተችቷል። ይህ አካሄድ እንዴት በራስ አንገት ላይ ገመድ ማሰር እንደሆነ እንዲህ ሲል ያብራራል። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኝነቱ ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛን ብቻም ሳትሆን ምርኮኛም ጭምር ነች። የጅቡቲ ጂዲፒ አራት ቢሊዮን ዶላር ገደማ ሲሆን ሁለት ቢሊዮን ዶላር ገደማ የሚሆነውን የጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየትና የመጓጓዣ አገልግሎት በመስጠት ነው። ይህ ማለት አምሳ ፐርሰንት የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ መሆኑ ነው። ኢትዮጵያ በጅቡቲ የራሷን የጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ ባዕዳን ሀገራት መሬቷን ቆርሳ ወደ አስር ለሚጠጉ ሀገራት ከ20 እስከ 70 ሚሊዮን ዶላር በሊዝ ያከራየች ሲሆን በዚህም በዓመት ከሶስት መቶ ሚሊዮን ዶላር ብቻ የሚገኝ ሲሆን ይህም የጂዲፒ የጂዲፒዋን 10% ብቻ ነው በማለት አብራርተዋል። ጽሑፉ ይቀጥርና ጅቡቲ በቀጠናው ከፍተኛ የንጹህ የመጠጥ ውሃ እጥረት ያለባት ሀገር ከመሆኗም ጋር ተያይዞ በቀን 20 ሚሊዮን ሊትር ወይም 20 ሺህ ኪዩቢክ ሜትር የንጹህ መጠጥ ውሃ ከኢትዮጵያ የሚላ ሲሆን በአሁኑ ወቅት ኢትዮጵያ የጅቡቲ የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ደረጃ ለማድረግ የንጹህ መጠጥ ውሃ መጠኑ በቀን ወደ 100 ሚሊዮን ሊትር ከፍ ለማድረግ እየሰራሽ መሆኑን ያስታውሳል። ጅቡቲ ኢኮኖሚዋን 50 ፐርሰንት የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚህም ጋር ተያይዞ የኢትዮጵያ የረዥም ጊዜ ጠላትና በድፍረት ወደ ምድሯ በመጋበዝ እና የታጁራን ወደብ ከኢትዮጵያ ጋር በጋራ አልምታ በጋራ ተጠቃሚ ከመሆን ይልቅ በውጭ ኃይሎች ጋር ተጽዕኖ ስር ወድቃ አሊያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያ ወደ ቀይ ባህር የመቅረብ ፍላጎት ከጅቡቲ በኩል የተዘጋ እንዲሆን አስባ የታጁራን ወደብ ለሳውዲ አስረክባ ከሆነ ሳውዲ ወደቡን የምታለመው የኢትዮጵያን የገበያ መሰረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም በማለት መከራከሪያን ያቀርባል። በነዳጅ የፈረጠም ኢኮኖሚ ያላት ሳዑዲ ወደቡን በዘመናዊ መንገድ አልምታ ስታበቃ የመጓጓዣ ስርዓቱን የተቀላጠፈ እንዲሆን ለማድረግ አፋር፣ ትግራይና አማራ ክልልን የሚያገናኝ ደረጃውን የጠበቀ መንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቷ አይቀሬ ሲሆን በዚህም ሂደት ውስጥ የሚመነጫው ኢኮኖሚ የአንበሳውን ድርሻ ተከፋይ የሚሆነው ሳዑዲ እንጂ ጅቡቲ አትሆንም። ታጅሯ ወደብ ከጅቡቲ የተሻለ እና የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሂደቱ ፍላጎቷን ወደ ታጅሯ ልታዞር እንደምትችል ጽንፉ ያብራራል። ይህም ለጅቡቲ ጉዳት እንጂ ጥቅም ይዞ ላይመጣ ይችላል በማለት የጅቡቲን አካሄድ ተችቷል።